አሰላሙ አለይኩም የዩትብ ቻናል ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እንደምንከረማችሁ፣ እንደምንሰነበታችሁ አላችሁ። እኔ ደህና ነኝ። እና በጣም ተጠፋፋን። እንግዲህ ቪዲዮ ከሰራሁ በጣም ቆይሁኝ። ወላሂ ሁለት ወር ሆነኝ። ጾም ሳይገባ በፊት የሰራሁ ነኝ። እንኳን አደረሳችሁ ሌላችሁ ምናምን ማለት ነው። ከዛ ወዲህ ቪዲዮ ሰርቼ አላቅም፣ ዩቲዩብ ላይ ማለት ነው እና ይው ዛሬ እየሰራሁ ነው። በቲክቶክም እንደውም በውስጥ እየመጣችሁ በለጡ ለምንድነው ቪዲዮ ማሰሩ ያላችሁ ለጠየቃችሁኝ ውዴቶች፣ አያል ቤተሰቦቼ አመሰግናለሁ። አስባችሁ አስታውሳችሁ ስለነገራችሁኝ፣ እንደውም ስለምታበረታታችሁኝ አመሰግናለሁ። ያው ያልሰራሁበትን ምክንያት እነግራችኋለሁ ማለት ነው። ቲክቶክ ላይ ራሱ ምሮ ረመዳን ላይ ምናምን ቪዲዮ እንደውም ቲክቶክ ላይ ነበር ስሰራ የነበረው አለ አይደል፣ አልፎ አልፎ አንዳንድ ቪዲዮ ለቀ ነበር ቲክቶክ ላይ ቲክቶክ ላይ ማለት ነው። ዩቲዩብ ላይ ግን ምንም ለቅቄ አላውቅም ነበር እንደዚህ ማለት ነው። እና የጠፋሁበት ምክንያት ያው ትንሽ ቁርአን እየቀራሁ ስለሆነ ሰዓት ስለሌለኝ ነው። ለምን ከሰዓት ጠዋትም ላይ ስለምቀራ በቃ ሁለት ጊዜ ስለሆነ የምቀራው ለዛ ብዬ ነው ኢትዮጵያ ትንሽ ቪዲዮ መስራት የተውኩት ማለት ነው ውዶቼ። እና ለሁላችሁ ለማለት ያከል ነው። አላህ ያሰብሽውን ያሳካልሽ። ወይ ዱዓ አድርጉልኝ እና ቁርአን እየቀራው ነው። እንደም ብዙቻችሁ በለጡ ቁርአን እሺ፣ ላይ ትኩረት አድርጌ እያላችሁ ትመክሩኝ የለ። ስለዚህ እኔ ደግሞ ቁርአን ትኩረት አድርጌ ቁርአን በሰዓት እየቀራሁ ነው። በቃ ሁለ ጊዜ ነው የምቀራው ማለት ነው። ከሰዓትም ጠዋትም ነው ቁርአት አለ ማለት እና ቪዲዮ የምሰራበት ሰዓት የለኝም ማለት ነው ወላሂ በቃ ለመስራትም እንደዚህ ሙራሉም የለኝም። ደሞ ከስራ ጋር ስለሆነ ቪዲዮ ለመስራት አልተመቻቸልኝም። ለዛም ነው የጠፋሁት። እሺ ውዶቼ እና ኢንሻአላ ትንሽ ነው የቀረኝ እንግዲህ አለ። ከዛ ወደ ዩቱብ እንግዲህ አስተማሪ አስተማሪ የሚችል የሚችለውን ለቃለውኝ ማለት ነው እሺ። እና እንደዛ ነው ተነሳስታችሁ እንድትቀሩ አልችልም የሚባለውን ነገር ትታችሁ እንድትችሉ ያደርጋችኋል ማለት ነው። ማለት ትበረታታላችሁ። እንዴ እንዴት ነው የማልችለው? እሷ ራሷ ትናንትና ተነስታ እንዴት የናወቀች ብላችሁ ተነሳስታችሁ፣ እንደዛ አልገባኝ ያለ ብላችሁ ትታችሁ ተስፋ ቆርጣችሁ የተቀመጣችሁ እህቶቼ እንድትቀሩ ትነሳሳላችሁ፣ ያበረታታችኋል ብዬ አስባለሁ። አይደለ እንደዛ ነው የምላችሁ ውዶቼ ኢንሻአላህ አላህ ያግራላችሁ። ደግሞ እህት ወንድሞቼ አይገባኝ ያለ የምትሉ ልጆች ስላላችሁ አላህ ያግራላችሁ ኢንሻአላህ። እና ንዬ ያስፈልጋል። ከልባችሁ ሆናችሁ ከቀራችሁ ወላሂ ይገባችኋል። በጣም ቀላል ነው ማለት ነው። ግን እንትን ትግስት፣ ትግስት ያስፈልጋል ማለት ነው ውዶቼ፣ ትግስት ያስፈልጋል ማለት ነው። እና ተስፋ ሳቆርጡ ሰዓት ሰታችሁት ከልባችሁ፣ ማለት ከልባችሁ ብትቀሩ ወላሂ ቀላል ነው ወላሂ ነው የምላችሁ ተስፋ አትቆረጡ ምንም ነው ተስፋ አትቆረጡ ማለት ነው እና እንደዛ ነው የምላችሁ ዋናው ነገር እሱ ነው ትኩረት ወደዛ አድርጉ ወደ ቁርአናችሁ ማለት ነው ያው እኔ አሁን ነው የመጣሁት ግን ከኔ እናንተ ደግሞ ታውቃላችሁ የበለጠ ግን እኔ ደግሞ ያው አላድም እኔም እንደዚህ ይጠቅማችኋል ያልኩትም ማለት ነው እና ብትቀረው ጥሩ ነው ብዬ ስለማስብ ነው እና እዛ ትኩረት አድርጉ ኢንሻአላህ በቅርብ ቀን እንግዲህ ኢንሻአላህ ካለጋ ቁርአኔን እየቀራሁኝ እመጣለሁ ነው ዩቲዩብ ላይ እንደዛ ነው የማደርገው ኢንሻአላህ። እና ኢንሻአላህ ያሳካለኝ ሀሳቤ ይሄ ነው። እና ደግሞ ያው ዩቲዩብ ላይ በጣም ነው ቪዲዮ ከሰራሁ ከሁለት ወር ስላለፈኝ እንትናልኩት ማለት ነው። ላይክ ላይክ ላይክ አድርጉት፣ ብዙ ሰው ጋር እንዲደርስልኝ እና ውዶቼ ያው ላይክ ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ ውዶቼ። እና እናንተስ አበረታቱኛ ይዙሽ ከጎንሽነን እያላችሁ አበረታቱኝ ማለት ነው። ኮፒ ሊንክ አድርጉ ደግሞ አይባልም ዩቲዩብ ላይ አድርጉ እና ማለት እይታውን ብዙም የሚኖር አይመስለኝም አይመስለኝ። ለምን በጣም ስለቆየውም ቪዲዮ ከሰራሁኝ እይታ ብዙ የሚኖረውም አይመስለኝም። ዞሮ ግን እናንተ በላይክ እንትን በሉት እሺ። ላይክ አድርጉት፣ ሰብስክራይብ ማድረግ እንዳትረሱ አበረታቱኝ። እና ደግሞ እንዲሁም ቁርአን መቅራት የምትፈልጉ ልጆች ካላችሁ ያው ቲክቶክ ላይ ቲክቶክ ፕሮፋይል ስር ቁጥር አስቀምጫለሁ፣ ቁርአን መቅራት የምትፈልጉ ማለት ነው። ከዛ ከቲክቶክ ፕሮፋይል ስር እየገባችሁ ቲክ ቶክ የማታቁት ደግሞ በለጡ ቢላ ብላችሁ ስገቡ ታገኙታላችሁ። ወይም በለጡ ዝም ብላችሁ ሰርች ስታደርጉት ይመጣላችኋል። መጀመሪያ ላይ በአማርኛ በለጡ ብላችሁ ሰርች ስታደርጉት በለጡ የጎረናው ብሎ ይመጣላችኋል። እሱን ሰርች አድርጋችሁ ከዛ ፕሮፋይል የስብ ቁጥር አለ ማለት ነው። ቁራ መቅራት የምትፈልጉ ሴቶቼ ቁጥርም የምጠይቅ ልጆች ስላላችሁ ማለት ነው በዛ አጋጣሚ እና ቅሩ። ጊዜው እየሄደ ነው ውዶች፣ ጊዜው እየሄደ ነው ነው የምላችሁ ጊዜው እየሄደ ነው። እና እራታችሁን እንትን በሉ እንደ እህትነት ማለት ነው። እና ይሄን ነው የምላችሁ ልጆች። እና ይሄው ቪዲዮ ስሪ ጠፋሽ ብላላችሁኝ ይሄው ቪዲዮ ሰርቻለሁ የጠፋሁበትን ምክንያትም ነግሬያችኋለሁ ማለት ነው። እና ይሄን ይመስላሉ ልጆች፣ እዬ አብራችሁ ስለቆያችሁ አመሰግናለሁ። ያው ላይክ እና ሶብስክራይብ እንዳረሱ አበረታቱኝ እሺ። አበረታቶኝ አይዞች ስትለኝ ነው ደግሞ በሞራል የበለጠ ለመስራት የምነሳሳው፣ እና እናንተ ደግሞ አይዞች በርችልን እያላችሁ አበረታቱኝ ወዶቼ። በተረፈ ወዳችኋለሁኝ፣ አከብራችኋለሁኝ። ባላችሁበት ሰላም ሁኑልኝ። አሰላም አለይኩም ረህመቱላሂ ወበረካቱ።